የሚፈቀድላቸው እኮ ማስተዳደር ከቻሉ ነው። እየለመነ አይደለም የሰው ኪስ። ሙስሊም አራት መቀመጫ በጣም አሪፍ። ለምን መሰለ ገንዘብ ካለው መብት። የሚገርምሽ ሴቶችም ፍላጎት አላቸው። መውደድ መብቱ አይላ ሙስሊም ሪሊጅን ባይዞ ትክክል ነው ያደረጋቸው ሙስሊሞች ቢያንስ ሶስት ከኢኮኖሚ ውጭ የሆኑ ሴቶችን ይዘውልናል፣ አይደል እንደ ብሪጅስቶን ስደት ሴቶችን ባለ ሀብት አድርገዋል። ሀብታም ያለው ነው ሙስሊም ያገባ ሌላ ሶስት ውዳቂ ድሃ ኢትዮጵያኖችን ወደ እነሱ ወደ ሀብት ምንጭ አስገብተዋቸዋል። ስለዚህ የሙስሊም አራትና ስድስት ማግባት መደገፍ መደገፍ አለበት ልንደግፈው ይገባል።

በጣም ሰው ካላት በተመስተቀር በተለይ ከእስልምና ወደ ክርስትና ሄዱ። አንተ ከክርስትና እንዴት ወደ እስልምና? ሰው ካላት በቀር ከእስልምና ወደ ክርስትና አይሄድም። በትክክል የአፎ ለምታም ቢሆንም አሁን የአፎ ለምታ ነው። በእርግጥ ቆይ ቆይ፣ የአፎ ለምታ ቢሆንም በላ በአፍ ወለምታ እውነታውን ተናገርክ። ሰው ካላት በደ በቀር ወደ ክርስት ከእስልምና ወደ ክርስትና ሊሄድ አይችልም። በትክክል ብለሃል። ምክንያቱም ክርስትና ማለት አዳምጠኝ፣ የአፍ ወለምታ ቢሆንም አንደርስታንድ ስለማደርግ እኮ ነው። ሳኩ ደስ ሚለን እ ማሳኬ ነው ደስ ሚለ የትኛው ሙሐመድ ነው ከእነዚህ ውስጥ ትክክል የሚሆነው? ሙሐመድ የሚለው መጠሪያ በዓለማችን አንደኛ የወንዶች መጠሪያ ስም ሲሆን በጁላይ 24 ወደ 150 ሚሊዮን የሚጠጉ ወንዶች መጠሪያ ስማቸው ነው። መሀመድ ወይም ደግሞ መሐመድ በአማርኛ ትርጉሙ የተመሰገነ ማለት ነው። እንግዲህ ይህ ስም በብዙ አይነት ስፔሊንግ አጣጻፍ በአለማችን ቁጥር አንድ ወይም ደግሞ በተለያየ አይነት የስፔሊንግ አጣጻፍ በአለማችን የመጀመሪያው ነው። በአማርኛው አጣጻፍ ዘይቤ ደግሞ እንደምትመለከቱት በዚህ አይነት መንገድ ያስቀምጠዋል። ዲዩ በእንግሊዝ ላይ ሙሐመድ የሚለው ስም የመጀመሪያ የህፃናት መጠሪያ ስም ሆኗል። 23 2023 የአብዛኛው የህፃናት መጠሪያ ስም በወንድ የመጀመሪያው ሙሀመድ ወይም ደግሞ ኤም ዩ ብሎ የሚጀምረው። በሴቶች ህጻናት ስም ደግሞ የመጀመሪያው ኦሊቪያ የሚለው የመጀመሪያው ወይም ቀዳሚ ሆኗል። ከዚሁ ጋር በተገናኘ የዓለማችን ምርጡ ሰው ወይም ደግሞ የዓለማችን ቁጥር አንዱ ተደማጭ ሰው ማን ነው ለሚለው ጎግል ያስቀመጠው ፕሮፌት ሙሐመድ ወይም ደግሞ ነቢዩ ሙሐመድ ነው ብሎ አስቀምጦታል። ስለዚህ ከነዚህ ሁሉ የአማራጭ አጻጻፍ ዘይቤዎች ውስጥ የትኛው ትክክል ይሆናል ወይም ደግሞ ሁሉም ተቀባይነት አለ ወይ? ሀሳባችሁን ኮመንት ላይ ጻፉልኝ። ትግራይም ሞንክ አማራ ኦሮሞ ሞንክ ከምባታ ጉራጌም ሞንክ ጋምቤላ ፓትርያርክ ሆንክ፣ ጳጳስ ካህን ሆንክ፣ መሪጌታ የምን ፍቅና ነገር ካንጸባረክ፣ ስህተት ከሰራክ የሊቃውንት ጉባኤ ይመለከቷል። በቅዱስ ሲኖዶስ አማካኝነት ወይ ቅርታ ትጠይቃለህ ወይም ደግሞ ትወገዝና ከቤተ ክርስቲያን አንድነት ውጪ ትወጣለህ። ማንም አያድንም፣ ብልጽግና አያድንም፣ ኢዜማ አያድንም። ሰማይ ፓርቲ አያድንም። ኦነግ አያድንም። በምንም ተአምር ዘርህ ከሃይማኖት በላይ ሊሆን አይገባም። የሰሞኑ ጉዳይ ቅዱስ ሲኖዶስ በሊቃውንት ጉባኤ አማካኝነት ይዞታል። ውሳኔ ይሰጣል። ወይ ቅርታ ይጠየቃል ወይም ደግሞ ተወግዘው ይለያሉ። አበቃ። የቤተ የቤተክርስቲያን መመሪያ የቤተ የቤተክርስቲያን መመሪያ ነው። እዚህ እዛ የሚባል ነገር የለውም። አሁን ክርስቲያን ናት ማ ይኸው ምስክር። እሺ፣ አርካኑ ሶላት ስንት ናቸው? አምስት አይደለም። ሰላቶል ጀናዛ ስንት ረካለሁ? ኦኬ ኦኬ። ሰላቶል ሰላቶል ጀናይዛ ምን ሲጀመር እኮ ሰላቶል ጀናይዛ ምን ያለው ሰላት እኮ ረካ ምናምን የለውም የለው። እኔ እኮ እኔ በጣም ነው ሲታ ኢማን እንደዛ ነው። አርካኑል ኢማን አምስት፣ አርካኑ ሙስሊም ስድስት አረ እንዴ ችግር የለውም። ዝም ብለህ ተረዳኝና ከዛ በኋላ እኔ ላይ ስተስታኝ ትናገራለህ። ምን ቁርአን እሱ እኮ የት ነው አይባልም። እንደዚህ እንዳፈዙት ምናምን ክርስቲያን መስየቅ እንዳትሸወድ አንተ እራሱ እኔ እነግርሃለሁ። አፍዤህ ባይዘ እኔ ኖርማል ነው ያለውን ነገር ነው እነግርህና ለዛም ነው ከአንተ ጋር አንተን ስላገኘሁ ደስ ብሎኛል። ሰውራ ግን እንደ ምናልባት አጭብርብረውን እንደሚመጡ እንዳልመስል በትክክል ነው መልስ ልውሱ። ከዛም በላይ መልስ ላያለሁ እንትን ነው። ለምን እኔ አንተ ማውራ ስላወራኩ ራሱ ደስ ብሎኛል። ለማንኛውም እሺ፣ ጥያቄ ያካለ ጠይቅሽ። አይ ሙሉ ስለ እስልምና ሸርጡን ምናምን ነገር ከእኔ ዘር ማንንም አታገኝም ክርስቲያን አረባክህን ወላሂ ላ ወካ የጠየቅኩህን እየቀለድኩብህ ነው። እሺ አይደለም። አርካሉን ኢማንን አርካሉን ኢስላም ስንት ናቸው አልከኝ። አርካኑን ሙስሊም ስድስት ነው አልከኝ። አርካኑን ሙስሊም የሚባል ነገር አርካኑን ኢማን የእኛ ዘር የሚል አለ። የእኛ ዘር እኮ የወልዮች ዘር ነው ይላል። የእኛ የሸጣን ዘር ነው ማንም የሸጣን ዘር የለም። እዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባነው ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው የሰገደ የሰዋቂ ያልበላን ወልይ አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው ቴድሮስ ቴዲ አፍሮ ከእግዚአብሔር ተላከ መልእክተኛ ነብይ ነው። እሱንም እመጣበታለሁ እንዴት እንደሆነ። ፍቅር ያሸንፋልም ያልኩበት ምክንያት እኔና ቴዲ አፍሮ እዚህ ሀገር ላይ፣ በዓለም ላይ መልእክት ለማስተላለፍ በተለያየ መንገዶች እግዚአብሔር ልኮናል። እንዳል ከዳሽ ቃል አለብኝ ያለው ለኤርትራ አይደለችም፣ ለኢትዮጵያ አይደለችም። እሱ ያለው እንዳልከዳሽ ያለው ለኢትዮጵያን ሀገር ቤት ሲታሰር፣ ሲወጣ፣ ሲገባ የመዚህ መቶ የመኖር ፈቃዱ ነበረው፣ ማድረግ ይችላል። ግን እንዳልከዳሽ ቃል አለብኝ እግዚአብሔር እና አንቺን እምዬ ኢትዮጵያን አልከዳም፣ የትም አልሄድም፣ ቢገሉኝም በሀገሬ ነው፣ ቢገሉኝም በሀገሬ ነው ብለው ለሀገር የዘፈነ ስለ ፍቅር የዘፈነ ይቅር እንባባል ብሎ ያለ እሱ ነው።